በረሮችን በቋሚነት የማስወገድ ተፈጥሯዊ መንገዶች። በረሮች በማንኛውም ቤት ውስጥ የማይፈለጉ የሚያበሳጩ ተባዮች ናቸው፣ ይህን ሁሉም ሰው ይስማማል። ነገር ግን በገበያ ላይ ያሉት እነሱን ማጥፊያ ሽታ ያላቸውና ውድ የሆኑ ጸረ ተባይ መድኃኒቶች አስተማማኝ አይደሉም። የላውሮ ቅጠል በረሮች በመዓዛው ይወድቃሉ። በቤቱ የላውሮ ቅጠል አለዎት? ካልሆነ ግን በማንኛውም ሱፐር ማርኬት መደብር ውስጥ በቀላሉ ይገኛል። እሱን ለመጠቀም ይሞክሩ፣ ወይም በእነዛ ለማጽላት አስቸጋሪ በሆኑ ቦታዎች ላይ ያስቀምጡት። ይመላ ብዙ የላውሮ ቅጠሎችንና ትዕግስትን ሊወስድ ይችላል፣ ነገር ግን በረሮችን ለማጥፋት ጥሩ ተፈጥሯዊ መንገድ ነው። ዝርዝር ጥቅምን ለማየት የዩትዩብ ቻናሌን ይቀላቀሉ።